ከገነት እስከ ጎዳና የድመቶቹ ሰው በከተማዋ ግርግር ውስጥ ብዙዎች ሳያስተውሉት የሚያልፉት አንድ ጥግ አለ። እዚህ ጥግ ላይ፣ ከዓለም ጫጫታ ታርቆ የራሱን ዓለም የፈጠረ አንድ ሰው ይኖራል። ይህ የእሸቴ ታሪክ ነው። ከአስራ አንድ ዓመት በፊት ከጀመረው ልዩ ቤተሰብ ጋር የሚኖር ሰው። ከድመቴ ጋር የተዋወቅኩት ከአስራ አንድ ዓመት በፊት ነው ይላል እሸቴ በለውሳስ ድምፅ። እኔ ከመብላቴ በፊት እነሱን መመገብ አለብኝ። የማገኘውን ሁሉ መጀመሪያ የምሰጠው ለነሱ ነው። ለእሸቴ እነዚህ ድመቶች የጎዳና ላይ እንስሳት ብቻ አይደሉም። እነሱ ቤተሰቦቹ ናቸው። በውስጡ የያዘውን ጥልቅ ፍቅርና የማይነገር የሕይወት ታሪክ የሚረዱለት ብቸኛ ምስክሮቹ ናቸው። እጅግ በጣም ጥልቅ የሆነ ፍቅር አለኝ ሲል ያክላል። የመጣሁት ከጥልቅና ተወዳጅ ቤተሰብ ነው። ሁሉን ነገር እንጋራ ነበር። አንዳንድ ሰዎች ግን ግድ የላቸውም። ቤት አልባ ስትሆን የሚሰማህን ስሜት፣ እኔ ያለፍኩበትን መከራ አያውቁም። የውድቀት መጀመሪያ የእሸቴ ህይወት ሁሌም እንደዚህ አልነበረም። በአንድ ወቅት ሙሉ ህይወት፣ ቤትና ተስፋ ነበረው። ይህ ሁሉ የተለወጠው በአንድ አጋጣሚ ነበር። አንድ የእሸቴ የድሮ ወዳጅ ታሪኩን እንዲህ ያስታውሳል። በእሸቴ ላይ የሆነው ነገር በግንባታ ቦታ ላይ በደረሰበት አደጋ ነበር። ለአንድ አመት ሆስፒታል ከቆየ በኋላ የካሳ ክፍያ ተሰጠው፣ 300000 ዶላር። በዚያ ገንዘብ እሸቴ ህይወቱን እንደገና ለመጀመር ሞከረ። ጓደኛው እንደሚለው ከዚያ እሸቴ እዚሁ ህንፃ ውስጥ አፓርታማ አገኘና እንደ ቤተሰብ አይነት ጓደኛሞች ሆንን። ነገር ግን አንድ ቀን የካሳ ክፍያው እንዳለቀና ከእንግዲህ ምንም ገንዘብ እንደማይኖረው የሚገልጽ ደብዳቤ ደረሰው። ያ ነበር ቤት አልባ እንዲሆን ያደረገው። ነገር ግን ከውድቀቱ በኋላም እሸቴ ያልተወው አንድ ነገር ቢኖር ድመቶቹን ነው። በረዶ ይውረድ ዝናብ ይዝነብ፣ እሸቴ ሁሌም እዚህ ቦታ አለ። እነሱ የሱ ዓለም ናቸው። ለድመቶቹ የራሳቸው የሆነ ማንነትና ታሪክ ያላቸው ስሞችን ሰጥቷቸዋል። ያ ጎርጀስ ነው፣ ጆርጅ ዶድልስ፣ ጁኒየር፣ ፍራንኪ፣ ጃክሰን፣ ዊንስተን ቸርችል፣ ካስትሮ፣ ሺላ፣ ልልት፣ ዲያና፣ ስታይን፣ ኦፕራ እያለ በፍቅር ይዘረዝራቸዋል። ከሁሉም ቀድማ ያገኛትን ድመት ሲያስታውስ ድምፁ በስሜት ይለሰልሳል። ኑቢያ፣ የሁሉም አባት እሷ ናት። መጀመሪያ ያገኘኋት ድመት እዚህ ቁጭ ብዬ ሳለ መታ፣ ዙሪያዬን ዞረች። እኔን ያየችበት መንገድ በቅጽበት ወደድኳት። ይህችን ድመት እንከባከባታለሁ አለው አልኩ። ስለዚህ ኑቢያ ሱራ ብዬ ጠራኋት። የትላንትናው ሕይወትና የዛሬውን ናፍቆት እሸቴ ወደ አንድ ህንፃ እያመለከተ እዛ ኖር ነበር፣ ለሃያ ዓመታት፣ ያ ቤቴ ነበር ይላል። ጓደኛው ሮበርትም ይህን ያስታውሳል። ለሃያ ዓመታት ምግብ ሰርቼለታለሁ ይላል ሮበርት። አሁንም ይመጣል፣ ግን ገብቶ ቁጭ ብሎ መብላት አይፈልግም። እንደ ተዳፈርኩ ይሰማኛል ይላል ሮበርት። ያለፈውን ጊዜ በፈገግታ ያስታውሳል። መንገዱ ባለው ህንፃ ስትኖር ክብደት 175 ፓውንድ ነበር። ቀጭንና መደበኛ ነበርክ። ጂንስ ትለብስ ነበር፣ ፀጉር አጭር ነበር። በዛ ህንፃ ውስጥ የነበሩህን ሴቶች ብዛት ሳስብ በልብ ድካም ባለመሞትህ እድለኛ ነህ። እሸቴም ግን ትምህርት ወስጃለሁ ሲል በናፍቆት መልስ ይሰጣል። የእሸቴ ናፍቆት በዛ ህንፃ ብቻ የተወሰነ አይደለም። ሐሳቡ ከባህር ተሻግሮ ወደ ትዝታው ገነት፣ ወደ ኢትዮጵያ ይጓዛል። በሱዳን የስደተኞች ካምፕ ውስጥ ለአገባት የነበረችውን ቆንጆ ሴት አስታውሳለሁ። አሁን አግብታ ሦስት ልጆች አሏት ይላል። ስለ ሀገሩ ሲናገር አይኖቹ በብርሃን ይሞላሉ። ኢትዮጵያ ተራራማ ገነት፣ ውብ ሀገር ናት፣ ልክ እንደ ሰማይ፣ እንደ ተረት ምድር። እኔ ልጅ እያለው ሰላማዊ ሀገር ነበረች። ከጦርነቱ በኋላ ግን ጸጥታ ብቻ ነው የነገሠው። ግጭቱና ስር የሰደደው ስጋት በሸቴ የድመቶች ዓለም ውስጥ ሌላኛዋ ተዋናይ ጃኒን ናት። እሷም እንደሱ ለድመቶቹ ተቆርቋሪ ናት፣ ነገር ግን የእሷ እርዳታ በሸቴ አይን ውስጥ ሌላ ትርጉም አለው። በሸቴ ባሰቃቂ የሕይወት ልምዱ በተፈጠረው ስጋት የተሞላ አእምሮ ውስጥ የጃኒን ተግባር እንደ ስጋት ይተረጎማል። ተዋቸው ትለዋለች ጃኒን ድመቶቹን ሲያናግር። ምንድነው ችግሩ? ተፈራቸዋለህ? እሸቴም እኔ አረብሻቸውም! ትንሽ አናግራቸዋለሁ ደስ እንዲላቸው ሲል ይመልሳል። ክርክራቸው ይቀጥላል። እሸቴ ይህ ሕዝብ በእኔ ላይ ነው የተነሳው ሲል ስጋቱን ይገልጻል። ጃኒን ልታረጋጋው ብትሞክርም እሱ በራሱ ዓለም ውስጥ ተዘፍቋል። እነሱ እኔ በበረሃ ተጉዤ ያለፍኩትን አያውቁም ይላል። ይህ ንግግሩ ወደ ጥልቅና ጨለማ የሕይወት ምዕራፍ በር ይከፍታል። ወደ ስደተኞች ካምፕ ለመድረስ ምን ያህል ጊዜ ፈጀብህ? ስትል ጃኒን ትጠይቀዋለች። አንድ ዓመት ሲል ይመልሳል። ይህንን ስቃይ ያሳለፈ ሰው የዛሬው የጎዳና ሕይወት ቀላል መስሎ ሊታየው ይችላል። የስቃዩ ምንጭ የእሸቴ ስጋት ምንጩ የት ነው? መልሱ በደምና በንባ የተጻፈው የትላንት ታሪኩ ውስጥ ተደብቋል። እሸቴ በአንድ ወቅት የአብዮት ህልም የነበረው ወጣት ነበር። መንግስትን እቃወም ነበር ሲል ያስታውሳል። የማርክሲስት ድብቅ ኔትወርክ አባል ነበርኩ። አብዛኞቹ ምሁራን፣ ተማሪዎች፣ ዶክተሮች፣ ጠበቆች፣ በጣም የተማሩ ሰዎች። ነገር ግን የአብዮቱ ዋጋ ከባድ ነበር። ይመረምሩናል። ምንም የእምነት ቃል አልሰጠሁም። ስለዚህ ተሰቃየሁ። ሊገሉኝ ምንም አልቀራቸውም ነበር። ስለዚህ ሕይወቴን ለማዳን መሄድ ነበረብኝ። ከጓደኛው ጋር ወደ ሱዳን ያደረገውን አሰቃቂ ጉዞ ሲያስታውስ ድምፁ በህመምና በድል ስሜት ይሞላል። ቻልነው፣ ያ ታላቅ ጊዜ ነበር። አምላኬ፣ የምበር ነበር የሚመስለኝ፣ የምራመድ አልነበረም። ያ የፖለቲካ ትግልና ስቃይ ያስተምሮታል። ማርክሲስቶች በአብዮትና በኃይል ያምናሉ። ግን ከዚህ ሁሉ በኋላ እንደ ጋንዲ ስልት ችግሮችን መፍታት እመኛለሁ ይላል። ፓራኖያ ጫፍ። ይህ ያለፈው ስቃይ ዛሬ በእሸቴና በጃኒን ግንኙነት ላይ ጥላውን አጥልቷል። እሸቴ ጃኒን እንደ ስጋት ያያታል። እነሱን ለመግደል ነው የምትመግቢያቸው ሲል ይጮህባታል። ጃኒን በድንጋጤ ምን ስትል ትጠይቃለች። እሸቴም ፓራዶክስ ምን እንደሆነ ታውቂያለሽ? ድመቶቹ ይሞታሉ ሲል ይወቅሳታል። የድመቶቹ ሞት ሁሉ በእሱ አእምሮ ከጃኒን ጋር ይያያዛል። አንዷ ድመቱ ኦፕራ ስትሞት የእሷ ጥፋት ነበር ሲል ደምድሟል። ግጭታቸው ወደ አስከፊ ደረጃ ይደርሳል። እሸቴ በቁጣ ከድመቶች አካባቢ እንዳትደርሺ አንቺ ሽብር እየፈጠርሽባቸው ነው ሲል ይጮሃል። ጃኒን ልትከላከል ብትሞክርም እሸቴ በሐዘኑና በቁጣው ተውጧል። በመጨረሻም እሸቴ በንባ እየታነቀ ሂጂ፣ ሂጂ ከዚህ ብቻዬን፣ ተይኝ እባክሽ፣ ብቻዬን ተይኝ ይላል። የሚከላከልልኝ ማንም የለኝም፣ የትም መሄድ አልችልም። ያልተቋጨው ሐዘንና የህልም አለም የእሸቴ ህመም ከድመቶቹ በላይ ነው። አሁን አስራ አምስት ድመቶችን አጥቻለሁ፣ በአስራ አምስት ድመቶች አዝኛለሁ። እናም በኢትዮጵያ በሕይወቴ በሙሉ ባሉ ጓደኞቼ ሁሉ አዝኛለሁ ይላል። ህመሙን ለማምለጥ የሚሞክርበት የራሱ መንገድ አለው። መድኃኒቶችን አልወድም፣ ለሐዘኔ ሙዚቃ አዳምጣለሁ። ተፈጥሮን ወዳለሁ። ድመቶች ጸጋ ናቸው። ከጨለማ ውስጥ ብርሃን ይሰጡሃል። ነገር ግን ከሐዘኑ ማምለጥ አይችልም። ልታመልጠው የምትችል ይመስልሃል፣ ግን እዛው ነው። አንድ ቦታ ትሄዳለህ፣ አሁንም እዛው ነው። ወደ ሱዳን ትሄዳለህ፣ አሁንም እዛው ነህ። ብቸኛው ማምለጫው እንቅልፍ ነው። ስተኛ ብቻ ነው መሄድ የሚችለው ጊዜ ከዚህ ወደ ኋላ እመለሳለሁ። ኢትዮጵያ ሳለው ደስተኞች ነበር። በህልሙ ወደ ምድር ላይ ያለች ገነት ይመለሳል። የልጅነት ትዝታዎቹን ያስታውሳል። አባቴ ከማንኛውም ልጅ በላይ ይወደኝ ነበር፣ በጣም ጥልቅ ፍቅር። እሸቴ ብለህ አትጥራኝ፣ ስሜ አሸንዳ ነው። ትርጉሙ ለዘላለም ደስተኛ ማለት ነው። በህልሙ የድሮ ቤቱን ያያል። አንዳንድ ጊዜ ሄጄ በሩን አንኳኳለሁ። ከዛ ከእንቅልፌ እነቃለሁ። የተረፈው ሰው ለዘላለም ደስተኛ የሚል ስም የተሰጠው ሰው ዛሬ በጎዳና ላይ ይኖራል። ነገር ግን በህመሙና በስቃይ ውስጥ የማይሰበር የሰው ልጅ መንፈስ ይታያል። ታውቃለ ዳርዊንን እወደዋለሁ ይላል። እሸቴን በመጨረሻ ሰርቫይቫል ወይ መትረፍ የሚለው ሃሳቡ ሌላ ዕድል ይሰጣል። እሱ ብቻውን ከድመቶቹ ጋር ተቀምጧል። ይህኑን ሁሉ መከራ አልፌ በህይወት በመኖሬ ራሴን አደንቃለሁ። የሰላም ዋጋ የእሸቴ ታሪክ የአንድ ሰው የግል ሰቆቃ ብቻ ሳይሆን ጦርነትና ግጭት በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ ከአስርት ዓመታት በኋላም ቢሆን የአንድን ሰው ነፍስ እንዴት እንደሚሰብር የሚያሳይ ሕያው ምስክር ነው። በአንድ ወቅት ለዘላለም ደስተኛ ተብሎ የተጠራው አሸንዳ ወይም እሸቴ የአገር ሰላም ሲደፈርስ፣ የራሱም ሰላም እንደተነጠቀ ይኖራል። የእርሱ ሕይወት ሰላም የፖለቲካ መግለጫ ወይም የጦርነት አለመኖር ብቻ ሳይሆን እያንዳንዱ ግለሰብ በቤቱ በአገሩና በልቡ ውስጥ የሚሰማው የደህንነት ስሜት መሆኑን ያስተምረናል። እሸቴ በስደት በረሃ ውስጥ የተጓዘው በምርመራ ወቅት የደረሰበት ስቃይና እና ዛሬ በጎዳና ላይ የሚገፋው ህይወት ሁሉም መነሻቸው አንድ ነው፣ የሰላም መጥፋት። ስለዚህ የእርሱ ታሪክ ጦርነት የሚያፈራቸው ስደተኞችን፣ ቤት አልባዎችንና በህይወት ዘመናቸው ሁሉ የስነ ልቦና ጠባሳ ይዘው የሚኖሩ ሰዎችን እንድናስብ ያደርገናል። ሰላምን መሻትና መጠበቅ እንደ እሸቴ ያሉ ስፍር ቁጥር የሌላቸው ሰዎች በግጭት ያጡትን የምድር ላይ ገነት ዳግም እንዳያጡ የልባቸው ጠባሳ እንዲሽር እድል መስጠት ነው። የርሱ የድመቶች ፍቅር በግጭት በፈረሰ ዓለም ውስጥ የምትገኝ ትንሽ የሰላም ደሴት ናት። ሁላችንም በየራሳችን ሕይወት ልንፈጥራት የምንችለው አይነት ደሴት። ትረካውን ከወደዳችሁት ላይክና ሰብስክራይብ ማድረጋችሁን እንዳትዘነጉ። ሰላም ቆዩልኝ።